ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ ዶትኮም ቲቪ ሾው ነው። በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን አወራችኋለሁ። ዛሬ ሁለት ጉዳዮችን አነሳላችኋለሁ። በመጀመሪያው ምዕራፍ እንግዲህ በዚህ ዘመን ሰዎች ሁላችንም ማለት ይቻላል የኦንላይን ስራ ለመስራት በጣም ከፍተኛ ፍላጎት አለን እና ኦንላይን ስራ ኦንላይን ስራ ሁሉም ሰው ኦንላይን ስራ ለመስራት ፍላጎት አለው። እንዲ ይሄ የኦንላይን ስራ ፍላጎት በጣም ለስካመሮች ለአጭበርባሪዎች በጣም ምቹ የሆነ ሁኔታ የፈጠረ ይመስልኛል። ሁሉም ሰው ኦንላይን ስራ ለመስራትና ከኦንላይን ስራ ከሚሰራው ስራ ተጨማሪ ገቢ ለማግኘት ሁሉም ሰው ፍላጎት አለው፣ ከፍተኛ የሆነ ፍላጎት አለው እና ይሄ ፍላጎት ምንድነው፣ ብዙ ሰዎችን ወደ አልሆነ አቅጣጫ እየወሰደ በጣም ብዙ ብር የሚበሉ ሰዎች አሉ። በቲክቶክ አካውንቴ ዶትኮም ቲቪ ሾው የቲክቶክ አካውንት ላይ በጣም ብዙ ሰዎች ቴክስት ያደረጉልኛል። በጣም ከዚህ በፊት የተለያዩ ኦንላይን ስራዎች እናሰራለን የሚሉ የተለያዩ በጣም ስፍር ቁጥር የሌላቸው እናሰራለን የሚሉ አፕሊኬሽኖች አንድ ሚሊዮን ብር የተበላ ሰው አለ፣ 600 ሺህ ብር የተበላ ሰው አለ፣ 500 ሺህ ብር የተበላ ሰው አለ ወዘተ ወዘተ። ይሄ እንግዲህ በአካል እና በስልክ እየደወሉ የነገሩኝ ነው የምነግራችሁ። ምንድነው የሆነ ክሊር መሆን ያለበት ነገር ያለ ይመስለኛል። ሰዎች ቪዲዮዎችን በማየት የቪዲዮ ያዩትን ቪዲዮ ስክሪንሻት እያደረጉ ላይክ እያደረጉ ሰብስክራይብ እያደረጉ ስክሪንሻት በመላክ ገንዘብ እናገኛለን ገንዘብ ታገኛላችሁ እያሉ በዋትሳፕ ኮሚኒኬት ያደረጓቸዋል። ከዛ ወደ ቴሌግራም ይወስዷቸዋል። ከዛ በኋላ በጣም ብዙ ብር ይበሏቸዋል ማለት ነው። እርግጠኛ ነኝ ብዙ ሰዎች እንደዚህ እየሰራችሁ ያላችሁና ብር ልትበሉ ትችላላችሁ። ኦንላይን ስራ ማለት ምን ማለት ነው ዲፋይን አደረግላቸዋለሁ። ኦንላይን ስራ ማለት ምን ማለት ነው የሚለውን ዲፋይን አደረግላቸዋለሁ። አንድ፣ ሁለተኛ ኦንላይን ስራ የሚያሰሩ ህጋዊ የሆኑ ሌጂትሜት የሆኑ ብትሰሩባቸው ቢያንስ ሁለት መቶ ዶላር በወር ልታገኙባቸው የምትችሉ አንድ አራት የሚሆኑ አፕሊኬሽኖችን ነግራቸዋለሁ። አንድ፣ ሁለተኛ በእነዚህ አፕሊኬሽኖች ምን አይነት ስራዎች ልትሰሩ እንደምትችሉ እንደዚሁ ጠቆም ጠቆም አድርጋችኋለሁ ማለት ነው። ሶስተኛ እና በዚህ በዚህ ፕሮግራም አጭበርባሪ የሆኑ የኦንላይን ስራ አይነቶች እነማን ናቸው የሚሉትን በአንድ ነገር ብቻ መልሳችሁ ልትለየዋቸው በምትችሉበት መንገድ እነግራችኋለሁ ማለት ነው። በዚህ አይነት መልኩ የመጀመሪያው ምዕራፍ ይሄን ይመስላል። በሁለተኛው ምዕራፍ ባለፈው ስለ ዩኤፎ ስለ አንአይደንቲፋይድ ፍላይንግ ኦብጀክትስ በሚል ዩኤፎዎች ከሰው ልጅ ጋር አብረው አሉ እዚህ ምድር ላይ እዚህ ዩኒቨርስ ላይ ከሰው ልጆች ጋር አብረው አሉ። በተለይ የአሜሪካ መንግስት በተለይ አሜሪካ የሚሊተሪ ሚሊተሪው ኃይል ከዩኤፎዎች ጋር ወይም ደግሞ አንአይደንቲፋይድ ፍላይንግ ኦብጀክት ወይም ከባዕድ ፍጡራን ጋር አብሮ ይሰራል ወዘተ ሚሊተሪው የሚል ፕሮግራም ሰርቼ ላችሁ ነበረ ባለፈው። አሁን ደግሞ ዘ ኤጅ ኦፍ ዲስክሎዥር የሚል አንድ ዶክመንተሪ ወጥቷል። ይሄ ዶክመንተሪ 34 የሚሆኑ በጣም ትልልቅ ቦታ ላይ ሲሰሩ የነበሩ የአሜሪካ የሚሊተሪ እና ሌሎች ሌሎች ኦፊሻሎች ኢንተርቪው የሚደረግበት ነው። ምናልባት የዩኤፎ ነገር እውነት እየሆነ የሄደ ይመስላል። ፔንታጎን የሚባለው የአሜሪካ የሚሊተሪ ኃይል ላለፉት 80 ዓመታት ደብቆ የያዘው ከዩኤፎ ጋር ደብቆ የያዘው ነገር አለ። ያንን ነገር ለኮንግረሱም፣ ለህዝቡም፣ ለዓለምም ይፋ እንዲያደርግ በጣም ፑሽ እያደረጉ ነው። ኦኬ፣ ቢያንስ ይመስላል። ስለዚህ ነገርም እንደዚሁ አውራቸዋለሁ። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል የተከበራችሁ ተመልካቾቻችን፣ መግቢያ ላይ እንደገለጽኩላችሁ በመጀመሪያው ምዕራፍ ላይ ስለ ኦንላይን ስራዎች ስለሚባሉት ነገሮች ክሊር ለማድረግ እና ግንዛቤያችሁን ለማስፋት እና በኦንላይን ስራ ምን ማለት እንደሆነ ዲፋይን ለማድረግ እሞክራለሁ። እንግዲህ መነሻው ምንድን ነው? መነሻው ምንድን ነው? በአሁኑ ሰዓት በጣም ብዙ አይነት ኦንላይን ስራዎች አሉ እና ገቢ እናስገኛለን የሚሉ ይሄን ብዙዎቻችን ኦልሞስት ሁላችንም ማለት ይቻላል ኦንላይን ስራ ለመስራት ከፍተኛ የሆነ ጥረት እናደረጋለን። በዚህ ሂደት ውስጥ አንድ ለአጭበርባሪዎች የተመቸ ሁኔታ ፈጠረላቸው። እሱም በቀላሉ እስካም ማድረግ ይቻላል። አሁን ለምሳሌ ኢትዮጵያ ውስጥ ያለውን ኢንቫይርመንት ኢትዮጵያ ውስጥ ያለውን ሶሻል ሚዲያ የሚጠቀመውን ህብረተሰብ በቀላሉ ማታለል ይቻላል። እሱም ኦንላይን ስራ በመሰርታችሁ ገንዘብ ማግኘት ትችላላችሁ በሚል አጭበርባሪዎች በጣም ብዙ ብር እየሰሩ ይገኛሉ። በቲክቶክ አካውንቴ ላይ ዶትኮም ቲቪ ሾ በሚል ቲክቶክ አካውንቴ ላይ በተደጋጋሚ የግንዛቤ ማስጨበጫ ስራዎችን ብሰራም ብዙ ሰው መስማት አይፈልግም። በቃ ከፍተኛ የሆነ ገንዘብ ለማግኘት ሁሉም ሰው ቅስፍ ያለ ስሜት ስላለው በቀላሉ ይታለላል። በዚህ ምክንያት አንድ ሚሊዮን ብር የተበላ ሰው አውቃለሁ፣ ፊዚካሊ አውቃለሁ። 600 ሺህ ብር የተበላ ሰው አለ፣ ወዘተ ወዘተ። ትዳሯ ችግር ውስጥ የገባባት ሴት ሁሉ አለች። ምንድን ነው የሚሆነው? በዋትሳፕ ኮሚኒኬት ያደረጓቸዋል። ሳይድ ስራዎችን መስራት ትፈልጋላችሁ ወይ? ይህን በየወሩ ገቢ ማግኘት ትችላላችሁ፣ ወዘተ ወዘተ ይሏቸዋል። በጣም በቀላሉ ስራውን መስራት እንደምትችሉ ይነግሯቸዋል። ከዛ በኋላ ወደ ቴሌግራም የቴሌግራም ቦት አለች፣ ወደ ቴሌግራም እንድትሄዱ ያደርጋሉ። ቴሌግራም ጋር ሳራ ምትባል፣ ሄለን ምትባል፣ ወዘተ ወዘተ የሆነች ስም ያለች ቻት ታደርጋችኋለች። ኦንላይን ላይ ነው፣ ወዲያውኑ ነው መልስ የምትሰጠው ለምጠይቋት ጥያቄ። በዚህ አይነት መሰረት ያስገቧቸዋል። ከዛ የመጀመሪያው ወይ ቪዲዮ አይታችሁ እሱን ስክሪንሻት ላኩልኝ ነው የሚሏችሁ። ስክሪንሻቱን ትልካላችሁ። ከዛ በኋላ 300 ዶ ብር ይሰጧቸዋል። ከዛ እሱን እዛ ግሩፕ ውስጥ ላለ ግሩፕ ጆይን አድርጉ ይሏቸዋል ከዛ አሁንም ሁለተኛ ስራ ይሰጧቸዋል። አሁንም ያንን ቪዲዮ አይታችሁ ስክሪንሻት አድርጋችሁ ስትልኩ ስድስት መቶ ብር ይሰጧቸዋል። ከዛ እያለ እያለ እያደገ እያደገ እያደገ የመጀመሪያ ስቴጅ ላይ ደርሳችኋል። ፈርስት ራውንድ ነው ወይም ፈርስት ስቴጅ ነው ወይም ቪአይፒ ዋን ነው ይሏችሁና ከዛ በኋላ 3000 ብር አስገቡና ከዛ አንድ ሁለት ስራዎች ይሰጣቸዋል። ስራውን ከሰጣችሁ በኋላ 9000 ብር አድርገን ይሰጣቸዋል ወይም ደግሞ ሶስት ሺህ ዘጠኝ መቶ ብር ወይም 4000 ብር ብሎ ይሏቸዋል። ኦኬ እሱ ኦረዲ 300 ብር ሰጥቷቸዋል። ከዛ በኋላ 600 ብር ሰጥቷቸዋል። 900 ብር ሰጥቷቸዋል። እምነት ትረስት ቢልድ ያደረጉ ከዛ በኋላ አሁን 3000 ብር ኢንቨስት ታደርጋላችሁ፣ ከራሳችሁ ከኪሳችሁ። በዚህ በኮመርሻል ባንክ፣ አቢሲኒያ ባንክ ባለው በሎካል ባንኮች ገንዘብ እንድታስተላልፉ ያደርጓሉ። ገንዘብ ስታስተላልፉ ደግሞ በዚህ አካውንት አስገባ ብለው አካውንት ቁጥር ሊልኩላችሁ ይችላሉ። ያንን አካውንት ቁጥር የሀገር ውስጥ ቁጥር ነው። የሀገር ውስጥ የንግድ ባንክ ወይም ኮመርሻል ማነው፣ የአቢሲኒያ ባንክ ሎካል ባንኮች አካውንት ቁጥር ነው። ለሱ ታስተላልፋላችሁ። ታስተላልፉ፣ የኢትዮጵያዊ የሆነ ስም ነው፣ ዘነበ ምናምን የሚል ነው። ሶ ሶስት ሺ ታስገባላችሁ። ትራስት ይፈጥራሉ ማለት ሰማ ከዛ ሶስት ሺ ካስገባችሁ በኋላ አሁንም እንደዚህ ትንንሽ ስራዎች ስራ የሚባል ነገር ስራ አይደለም፣ ስራ የሚባል ነገር ይሰጧቸዋል። ከዛ በኋላ ትራስቱን ቢልድ አድርገው አድርገው አሁንም ሶስት ሺ ዘጠኝ መቶ ብር ይሰጧቸዋል። ኦኬ። ከዛ እያደገ እያደገ እያደገ እያደገ ሄደው ሁለት መቶ ሰማኒያ ሺ ብር አሁን ሰርታቸዋል። ሁለት ሺ ሰማኒያ ሺ ብር ሰርታቸዋል። ሁለት ታስኮች አሉ። እነዛ ሁለት ታስኮች ስትጨርሱ 280 ሺህ ብሩን ታገኛላችሁ። ነገር ግን ሁለቱን ታስክ ለመጨረስ ለመጨረስ 100 ሺህ ብር አስገቡ ይሏቸዋል። 100 ሺ ብር አስገቡና ጠቅላይ 380 ሺህ ነው አይደል? 70 ሺህ ብር ያክል ጨምሩላችሁና 450 ሺህ ብርን እንሰጣችኋለን ይሏቸዋል። መቶ ብር ታስገባላችሁ ማለት በቀላሉ ይበሏቸዋል ማለት አለቀ። አሁን ጌሙ አለቀ ማለት ነው። የዚህ ሁሉ ሂደት ልክ እንደ ካርታ ነው። ካርታ ተጫወታችሁ የምታውቁ ከሆነ የመጀመሪያ ጀማሪ ስትሆኑ ትበላላችሁ የተወሰነ ስድስት ሰዓት ከቀኑ ከጀመራችሁ ስምንት ሰዓት ድረስ ትበላላችሁ ማለት ነው። ወደ መጨረሻ ወደ ማታ አካባቢ ሙሉ ለሙሉ ነው የምትበሉት፣ ማለት ቤታችሁ ባለ ገንዘብ ሁሉ ተወራርዳችሁ ትበላላችሁ ማለት ነው። ይሄ እንግዲህ የሰውን ሳይኮሎጂ በማጥናት እና አሁን ያለውን ኢትዮጵያ ኤንቫይሮንመንትን በማጥናት እንደዚሁም ደግሞ የህብረተሰቡ ቨልነራቢሊቲን በደንብ በማጥናት የሚሰራ የኦንላይን ዘረፋ ወይም ስካሞች ናቸው ማለት ነው። አብዛኛው ጊዜ አይ ቲንክ ከህንድ ይመስለኛል ከዋትሳፕ ቁጥር የሚመጣላችሁ ከህንድ ነው። እኔም ብዙ ጊዜ ይመጣልኛል። ነገር ግን አንዳንድ ብልጥ ልጆች አሉ። እነዛ ብልጥ ልጆች ይሰራሉ ኦኬ ይሰራሉ፣ እስከ ተወሰነ ጊዜ ይሰራሉ። እነሱም ያጭበርብሯቸዋል። ይሰራሉ፣ ግን ይሄ የተወሰነ ነው። ከመቶ ሁለት እንኳን አይገኝም። ነገሩ የገባቸው ወጣቶች አጭበርብሮ ይሰራሉ። ሀያ ሺም ሰላሳ ሺም በወር አርባ ሺም በወር የሚሰሩ ልጆች አሉ። በትክክል ይሰራሉ። ነገር ግን ሁሉም ሰው እንደ እነዚህ ልጆች ሊሆን አይችልም። ኦኬ ቤት ውስጥ እናቶች ያላችሁ፣ ወላችሁ ቤት ውስጥ ያላችሁ፣ ኦንላይን ስራ ሲባል በጣም ደስ ሊላችሁ ይችላል። ምክንያቱም ደስ የሚል ነገር ነው፣ ተጨማሪ ገቢ ቤታችሁ ቁጭ ብላችሁ በሞባይል ስልካችሁና በኢንተርኔት አማካኝነት በቀላሉ መስራት የምትችሉ ስራና ና እንደዚሁም ደግሞ ገቢ ማግኘት የምችሉበት ሁኔታ ተፈጠረ ማለት በጣም ትልቅ እድል ነው። ነገር ግን ጥንቃቄ ያስፈልጋል ማለት ነው። ስለዚህ በዚህ አይነት በንኩ ትራስት ቢልድ ያደርጋሉ ማለት ነው። እነዚህ አጭበርባሪዎች እንዴት ማወቅ ትችላላችሁ? እንዴት ነው አጭበርባሪ መሆናቸውን የምታውቁት ለሚለው ልብ ብላችሁ አዳምጡ የተከበራችሁ ተመልካቾቻችን። ኢንቨስት አድርጉ ብሎ የሚላችሁ ማንኛውም የኦንላይን ስራ አጭበርባሪ ነው። ምክንያቱም ስራ የሚባለው ዴፊኒሽን ባይ ዴፊኒሽን ኢንቨስትመንት አይደለም። ስራ ማለት በወር መጨረሻ ላይ የሚከፈል ግን ስራው ወሩ ሙሉ የሚሰራ ማለት ነው። ስለዚህ ኦንላይን ላይ ስክሪንሻት እያደረጋችሁ መላክ ስራ ከሆነ ን ኢንቨስት አድርጎ ብሎ ፈጽሞ ሊጠይቃችሁ አይገባም ማለት ነው። ስለዚህ ኢንቨስት አድርጉ ሲላችሁ ወዲያውኑ አንደርስታንድ ማድረግ አለባችሁ፣ ከዛ ነገር ላይ መተው አለባችሁ። ሌሎች የተለያዩ መንገዶች አሉ። አሁን እዚህ ላነሳላችሁ የማልችላቸው የተለያዩ ዌብሳይቶቹ እስካ መሆናቸው ማረጋገጫ የተለያዩ ዌብሳይቶች አሉ። እነዛን ቲክቶክ ላይ መታችሁ ማየት ትችላላችሁ። በተደጋጋሚ ስለዚህ ጉዳይ ላይ ሰርቻለሁ። ዌብሳይቶቹ የአፕሊኬሽኖች ዌብሳይት እነዛ ዌብሳይቶች ትክክለኛ ዌብሳይቶች ናቸው ወይ የሚለውን ማረጋገጫ መንገዶች አሉ። ቻጂፒቲ ላይ ማረጋገጥ ትችላላችሁ። እስካም አድቫይዘር ዶት ኮም የሚባል አለ። የዛ የአፕሊኬሽኑ አድሬስ ኮፒ አድርጋችሁ ስታስገቡ ከአንድ እስከ መቶ ፐርሰንት ስኬል አለው። ከ50 ፐርሰንት በታች ከሆነ አጭበርባሪ ነው፣ ቀይ ያደርገዋል ራሱ። ከ50 በላይ ከሆነ ትክክል ነው፣ አረንጓዴ ያደርገዋል። በዛ መልኩ መለየት ትችላላችሁ። ቻትጂፒቲን ራሱ ይሄ ዌብሳይት ሌጂቲሜት ነው ወይ ህጋዊ ነው ብላችሁ ዌብሳይት አድራሻዋን ቻትጂፒቲን ብትጠይቁት ይነግራቸዋል። ግን አብዛኛው ሰው ይሄን ቼክ ማድረግ አይፈልግም። ግን በቃ ወዲያውኑ ገንዘብ አገኘው ብሎ ይገባል፣ እንትን ይላል። ስለዚህ ሌጂቲሜት የሆኑ ትክክለኛ ስራ የኦንላይን ስራዎች እነማን ናቸው? የትኞቹ ናቸው ህጋዊ የሆኑና በትክክልም የሚከፍሉ ነገር ግን በትክክል ስራ መስራት ደግሞ አለባችሁ። እዚህ ጋር አሁን ትልቁ ችግር ኢትዮጵያ ውስጥ ያለ ስራ መስራት አንፈልግም። ፕሮፌሽናል የሆነ ስራ መስራት አንፈልግም። ፕሮፌሽናል የሆነ ስራ ለመስራት ኮንሲስተንሲ ይፈልጋል፣ ኮንሲስተንሲ ይፈልጋል። በደንብ ተጨንቆ አድምቶ መስራት ይፈልጋል። ኦኬ፣ ያንን ደግሞ አንፈልግም። ሰው ኢዚ መኒ ነው የምንፈልገው። ኢዚ መኒ ላይ ደግሞ ችግሮች አሉት። ማለት ሰው አንድ አራት የሚሆኑ ሌጂቲሜት የሆኑ ስራ የሚያሰሩ ቢያንስ በወር 200 ዶላር የሚያሰሩ በትክክል ማለት ነው 200 ዶላር የሚያሰሩ አፕሊኬሽኖች እነግራቸዋለሁ። ነገር ግን ቀላሎች አይደሉም። በደንብ ኮሚትመንት ይፈልጋሉ። የመጀመሪያ አፕወርክ ነው የታወቀ ነው አፕወርክ የሚባለ አፕሊኬሽን አለ ሞባይላችሁ ላይ ዳውንሎድ ልታደርጉት ትችላላችሁ ዳውንሎድ አድርጋችሁት ኦንላይን ስራዎች የተለያዩ ኦንላይን ስራዎች አሉ አፕወርክ ምንድን ነው የሚያደርገው ክላይንቶችና ስራ አሰሪዎችና ፍሪላንሰሮችን የሚያገናኝ ነው ለምሳሌ እናንተ ጥሩ ግራፊክ ዲዛይነር ብትሆኑ ፕሮፋይላችሁ ላይ በጣም ጥሩ ግራፊክ ዲዛይነር መሆናችሁን የሚያሳይ እዛ አፕወርክ ስትከፍሉ ስትከፍቱ ፕሮፋይል አለ። እሱም ፕሮፋይል በጣም በዲቴል በስርዓቱ ጥሩ ግራፊክ ዲዛይነር መሆን እንደሆናችሁ የሚያሳይ ፕሮፋይል በደንብ አድርጋችሁ መስራት ያስፈልጋል። ከዛ እዛው አፕወርክ ላይ አንድ ሰው ለምሳሌ ለዳቦ ቤቴ ሎጎ ማሰራት ትፈልጋለሁ የሚል ፖስት ያደርጋል እዛ አፕወርክ ላይ ከዛ እናንተ ያንን ስራ በማየት ፕሮፖዛል ትጽፉለታላችሁ። ይህንን የዳቦ ቤትን ሎጎ በአንድ ቀን ውስጥ ዲዛይን አደርጋለሁ አስር ዶላር ብቻ ነው የምፈልገው ብላችሁ ፖስት አደርጋለሁ ፕሮፖዛል ትልኩለታላችሁ። ሶ ያ ክላይንት በተመሳሳይ መልኩ በጣም ብዙ ሰዎች እንደዚህ ብለው ይልኩለታል። ዋጋ ያስታርቃል አንድ እናንተ አስር ዶላር ነው ያላችሁት ሌላው አንድ ዶላር ካለ ሁለት ዶላር ካለ ና እንደዚህ ነውሙ ጊዜ አለ በአንድ ቀን ነው የሚጨርሰው በግማሽ ቀን ይጨርሳለሁ በሶስት ቀን ይጨርሳለሁ ይሄ እንደ ጨረታ ያወዳድረዋል ክላይንቱ ማለት በዛ መካከል የእናንተ ከመረጠው ዘውን ስራውን ትሰራላችሁ ቀጥታ ፔመንት ይከፍላችኋል ማለት ነው። ስለዚህ አፕወርክ ላይ ሰማው ኤክስፒሪየንስ አሉ በጣም ቆንጆ ኤክስፒሪየንስ ታገኙበታላችሁ፣ እውነት ለመናገር ምክንያቱም እዛ ላይ ገብታችሁ እንዴት ጨረታ መወዳደር እንዳለባችሁ፣ ጨረታ ማለት ነው ይህን ሂሳብ ባስገባ ተወዳዳሪ ሂሳብ አስገባሁኝ ማለት ነው በግማሽ ቀን እሰራዋለሁ ማለት በቃ፣ ጊዜውንም እንደዚሁ እንደዚሁ። ከዛ በኋላ ክላይንቱ ደግሞ የሰራችኋቸው ፕሮፋይላችሁ ላይ የሰራችኋቸው ከዚህ በፊት የሰራችኋቸው ዲዛይኖችን ያያል። ሰው ጥሩ ዲዛይን የሚሰሩት ብሎ ሊመርጣችሁ ይችላል ማለት ነው። ሰው በዚህ ኃይል መልክ ነው። ኮሚትመንት አለው። በጣም ኃይለኛ ኮሚትመንት አለው። በቃ ድርቅ ብሎ ኮሚትድ ሆኖ መስራት ይፈልጋል እና ሁልጊዜ ዲቴይልድ የሆነው ፕሮፋይል መስራትን አፕ ወርክ ላይ የተለያዩ ራይቲንግ እና የትራንስሌሽን ስራዎች አሉ የተለያዩ አይነት ብሎግ ፖስት ማድረግ የተለያዩ ዶክመንቶችን ትራንስሌት ማድረግ ዌብ ዴቨሎፕመንት እና ዲዛይን ላይ ስራዎች አሉ። ዳታ ኤንትሪ ላይ እና አድሚኒስትሬቲቭ ሰፖርት ላይ ስራዎች አሉ። ዲጂታል ማርኬቲንግ እና ሰርች ኢንጂን ኦፕቲማይዜሽን ላይ ስራዎች አሉ። ሞባይል አፓ ዴቨሎፕመንት ላይ ስራዎች አሉ። በሌላ መልኩ ምን እየነገርኳችሁ ነው? እነዚህን ትምህርቶች አሁን ብትማሯቸው ስራ ታገኛላቸው። ኦኬ። አብዛኛው ሰው ልክ እንደዚህ ሰው ዌብ ዲዛይን ማድረግ አልችልም፣ አፕሊኬሽን ዴቨሎፕ ማድረግ አልችልም፣ ወይም ደግሞ ኤ ሲኦ መስራት አልችልም። ግራፊክ ዲዛይን ኖ። መማር ትችላላችሁ። ግራፊክ ዲዛይን አሁን መማር ትችላላችሁ። ወይም ደግሞ በሚቀጥለው ሳምንት የት ልትማሯቸውን እንደምትችሉ እነግራችኋለሁ። በቀላሉ ሰርቲፊኬት የምታገኙባቸው ማለት በነፃ ሰርቲፊኬት የምታገኙባቸው ስራችሁን እየሰራችሁ በሞባይላችሁ በነፃ መማር የምትችሉባቸው ፕላስ ዝም ብሎ ይሄ ተራ ትምህርት ቤቶች ሳይሆኑ ትልልቅ ትልልቅ የታወቁ አክሬዲትድ የሆኑ ዩኒቨርሲቲዎች የሚሰጧቸውን ትምህርቶች መርጫ ምጥችል እነግራችሁ እችላለሁ። በዛ መልኩ ወደዛ መሄድ የተሻለ ነው። ሌላኛው ፔመንት ጉዳይ ፔመንት በተመለከተ ነው። አሁን ትልቁ ችግር ኢትዮጵያ ውስጥ ኦንላይን ስራ ከሰራችሁ በኋላ በምን መልኩ ነው ፔመንት የሚከፈላችሁ፣ በምን መልኩ ነው ገንዘብ የሚመጣላችሁ የሚለው ነው ትልቁ ፕሮብሌም። እነዚህ አፕወርክ የመረጥኩላቸው አራቱም አፕሊኬሽኖች ዳይሬክት ፔመንት ሜተድ የሚባል የክፍያ አይነት የክፍያ ማስኬጃ አይነት ያላቸው ናቸው በውስጣቸው ያላቸው ና ይሄ ፊቸር ያላቸው ናቸው። ሶ አፖርክም ዳይሬክት ፔመንት ሜተድ ነው አለው ዳይሬክት ፔመንት ሜተድ ማለት ቀጥታ ሀገር ውስጥ ባሉ ሎካል ባንኮች አቢሲኒያ ባንክ፣ ኮሜርሻል ባንክ ዋት ኤቨር ዋት ኤቨር በነሱ ላይ ቀጥታ በነሱ አካውንት ገንዘባችሁን ማስገባት የሚችሉ ናቸው። ሁለተኛው ፊቨር ነው። ፊቨር የሚባለው አፕሊኬሽን አለ። ይሄ ፊቨር የሚባለው አፕሊኬሽን ጊግ የሚባል ነገር አለው። ጊግ ማለት ስለ እናንተ ሰርቪስ የምትሸጡበት ነው። እንደዚህ እሰራለሁ እንዲህ አይነት ችሎታ አለኝ ብላችሁ የምትሉበት ነው። እና ጥሩ ጊግ መፍጠር አለባችሁ። ጊግ ይባላል ፊቨር ላይ። ስለ ራሳችሁ ስለምትሰሩ ስራ ቆንጆ አድርጋችሁ ዲስክራይብ ማድረግ ይፈልጋል። ለምሳሌ ቪዲዮ ኤዲቲንግ ላይ ጎበዝ ከሆናችሁ እኔ አንድ ቪዲዮ ኤዲት ማድረግ እችላለሁ በ30 ዶላር፣ በ5 ዶላር፣ በ2 ዶላር በግማሽ ቀን የሶስት ሰዓት ቪዲዮ በግማሽ ቀን በ10 ዶላር ኤዲት አደርጋለሁ ብላችሁ ጊግ መስራት አለባችሁ። ያንን ጊግ ያይና ክላይንቱ የሚቀጥረው እዛ ያንን ጊግ ይና መጥቶ ኮሚኒኬት ያደርጋችኋል። ቪዲዮ ይልክላችኋል። የሁለት ሰዓት የሶስት ሰዓት እንዳለው ቪዲዮ ይልክላችኋል። እዛ ቪዲዮ ላይ ምን ማድረግ እንዳለባችሁ ይነግራችኋል። ከዛ በኋላ ትሰራላችሁ ማለት ነው እና እዚህም ላይ ፊቨርም ላይ በጣም ክሊር የሆነ ጊግ መጻፍ ይፈልጋል ግራፊክ ዲዛይን፣ ቪዲዮ እና አኒሜሽን፣ ራይቲንግና የተለያዩ ኤዲቲንግ ነገሮች፣ ቪዲዮ ቮይስ ኦቨሮች፣ ሚውዚክ ፕሮዳክሽኖች ስራዎች አሉ እዚ ላይ። ይሄም ፊቨርም ፓዮኒር የሚባለው አፕሊኬሽን በመጠቀም ሂሳብ ሊከፍላችሁ ይችላል። ፓዮኒር የሚባለውን አፕሊኬሽን ትከፍቱና ከዛ እዛ አፕሊኬሽን ላይ ከተመዘገባችሁ በኋላ ያ ፓዮኒር የሚባለው አፕሊኬሽን ደግሞ ከሎካል ባንካችሁ ጋር ታስተሳስሩታላችሁ ከአቢሲኒያ ባንክ ወዘተ ወዘተ ፓዮኒርን ታስተሳስሩታላችሁ። በፓዮኒር ይከፍላቸዋል። ፓዮኒር ከገባ በኋላ ዊዝድሮ ትሉና ዊዝድሮ ካላችሁ በኋላ ወደ ኮሜርሻል ባንክ፣ ወደ ሎካል ባንካችሁ ይልክላቸዋል ማለት ነው። ፍሪላንሰር የሚባል ደግሞ ሶስተኛው አፕሊኬሽን አለ። ይሄ ፍሪላንሰር ምንድ ነው? ጆብ ነው፣ ጨረታ ነው። ሁሉም የጨረታ አይነት መንፈስ አላቸው። ለምሳሌ አንድ ፍሪላንሰር ላይ አንድ ቀጣሪ አንድ ሺህ ስሞችን ኤክሴል ላይ የሚጽፍና ከጎናቸው ደግሞ ኢሜል አድራሻቸውን የሚጽፍ 50 ዶላር ከፍላለሁ ብሎ ፖስት ሲያደርግ እናንተ ወዲያውኑ ወስዳችሁ ይሄ በግማሽ ቀን እሰራዋለሁ 50 ዶላር ነው አይደል ያለው። በ5 ዶላር እሰራለሁ ብላችሁ ጨረታ ታስገባላችሁ። ፕሮፖዛል እንደ ፕሮፖዛል ማለት ነው። ሶ በዛ አይን መልኩ አወዳድሮ ካሸነፋችሁ ስራውን ታገኙታላችሁ። ፍሪላንሰርም ላይ ተመሳሳይ የዳታ ኤንትሪ እና ሪሰርች ስራዎች አሉ። ሶፍትዌር ዴቨሎፕመንት አሉ፣ የተለያዩ ስራዎች አሉ። ይሄም ቀጥታ ዋየር ትራንስፈር አለው፣ በፔፓልም ይከፍላል። ፕላስ ዋየር ትራንስፈርም በዋየር ትራንስፈርማ ዳይሬክት ፔመንት ሜተድ ነው። ቀጥታ ወደዚህ ወደ ሎካል አካውንታችሁ ያስገባል። አራተኛው ቶፕታል የሚባል ነው። ቶፕታል በእርግጥ በጣም ኤክስፐርቶች ብቻ የሚሰሩበት ነው። ኤክስፒሪየንስድ የሆኑ ባለሙያዎች የሚሰሩበት ነው። ለምሳሌ በጣም ኤክስፒሪየንስድ የሆናችሁ ሶፍትዌር ዴቨሎፐር ከሆናችሁ ቶፕታል ላይ ልክ ስትገቡ ስለ ሶፍትዌር ዴቨሎፒንግ ጥያቄዎች ሲሪየስ ኦፍ ኩዌስችን ይጠይቋቸዋል። ስክሪን ፕሮሰስ ያደርጓቸዋል ማለት ነው። ጥያቄዎች ይጠይቋቸዋል ጥያቄዎች ይጠይቋቸዋል ጥያቄዎች ይጠይቋችሁ እና መጨረሻ ላይ ካለፋችሁ ስራ ይሰጧቸዋል ለምሳሌ አንድ ሞባይል አፕሊኬሽን በሶስት ወር ዴቨሎፕ አድርግ ብለው ስራ ይሰጧቸዋል። ዲቴይሉን ዲስከስ ታደረጋላችሁ ኮንትራት ትፈራረሙና መስራት ትጀምራላችሁ ማለት ነው። እዚህ ቶፕታል ላይ ኮሚትመንት አለው በጣም ትልቅ ኤክስፐርቶች የሚሰሩት ነው። ያ ኮሚትመንት ነው የቶፕታል ስክሪኒንግ ፕሮሰስ ማለፍ ይጠበቅባቸዋል ማለት ነው። እዚህም ላይ ሶፍትዌር ኢንጂነሪንግ እና ዌብ ዴቨሎፕመንት፣ ፋይናንስ አካውንቲንግ፣ ኮንሳልተንሲ፣ ፕሮዳክት ማኔጅመንት፣ ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ ዲዛይን፣ ዳታ ሳይንስ በጣም ብዙ አይነት የስራ አይነቶች አሉ። ኦኬ፣ በዚሁ የተከበራችሁ ተመልካቾቻችን ዶክተር ብትሆኑ ኢንጂነር ብትሆኑ ጠበቃ ብትሆኑ ካሜራማን ብትሆኑ እነዚህን ትምህርቶች እነዚህን አሁን የማነሳ ያላችሁ ትምህርቶች በአሁኑ ሰዓት ቀስ እያላችሁ ልትማሯቸው የሚገቡ ናቸው። አሁን ደግሞ መማር የሚባለው እኛ ውስጥ ውስጣችን የገባው ምንድነው ትምህርት ቤት እየሄዱ መማር፣ ሬጅስትሬሽን ምናምን የሚባለው ነገር ነው አይደለ? እሱ የሚባል ነገር የለም። በቃ በሞባይል ስልካችን መማር እንችላለን። ሰርቲፊኬት በነፃ ማግኘት እንችላለን። መክፈል የምትችሉ ደግሞ ትንሽ መክፈል የምትችሉ ደግሞ በጣም ብዙ ኦፖርቹኒቲ አለ። ቤተሰብ የሚከፍልላችሁማ ከሆነ በጣም ብዙ ኦፖርቹኒቲ አለ። በሞባይል ስልክ ስትማሩ ቀላል ነው። በራሳችሁ ፔስ በራሳችሁ ጊዜ በሳምንት በፈለጋችሁ ሰዓት መጨረስና እንትን ማለት ትችላላችሁ። በጣም የተመቻቸ ነው ማለት ነው። አስፈላጊ ከሆነ የቶቹን የት መማር እንዳለባችሁ ሌላ ፕሮግራም መስራት ትችላላችሁ። በእነዚህ አፕሊኬሽኖች በወር ቢያንስ ስንት ይሰራል? ቅድም እንዳልኳችሁ 200 ዶላር በወር ይሰራል። 200 ዶላር ማለት ወደ 25 ሺ ብር 22 23 ብር ነው። ብዙ ነው። ሚኒመም ቢግነር የሆኑ ማለት ነው። ለምሳሌ አፕወርክ ላይ ቢግነር ፍሪላንሰሮች 200 ዶላር ይሰራሉ። ኤክስፒሪየንስ የሆኑት እስከ 500 ዶላር ይሰራሉ። ፊቨር ላይ ሁለተኛው እሱም እንደዚሁ መቶ ዶላር አነሰ ቢባል መቶ ዶላር ይሰራል ትልቁ ኤክስፒሪየንስድ የሆነ ፍሪላንሰር ፊቨር ላይ 3000 ዶላር ያህል ይሰራሉ። ፍሪላንሰር የሚባለው አፕሊኬሽን አለ። እሱም እንደዚሁ ከ500 እስከ 400 ዶላር በወር መስራት ይቻላል። 400 ዶላር ማለት ወደ 50 ሺህ ብር ማለት ነው። በጣም ብዙ ብር ነው። ኤክስፒሪየንስድ የሆኑ ፍሪላንሰሮች ፍሪላንሰር የሚባለው አፕሊኬሽን ላይ እስከ 4000 ዶላር ይሰራሉ። ኦኬ፣ ቶፕታል ላይ በእርግጥ ስኪልድ የሆኑ ፕሮፌሽናሎች ናቸው እነሱ እስከ 10000 ዶላር ሊሰሩ ይችላሉ። አሁን ምንድን ነው የትኞቹ ናቸው ሀይ ስኪል ዲማንድ ያላቸው ሀይ ስኪል ከፍተኛ ዲማንድ ያላቸው ስኪሎች አሉ አሁን ኦልሬዲ የጠቃቀስኳቸው ማለት ነው ነገር ግን እነዚህ የጠቃቀስኳቸው ዌብ ዲዛይን ወዘተ ወዘተ ብዬ የጠቃቀስኳቸውን በካታጎሪ ላስቀምጥላቸው እዛ ላይ ፎከስ እንድታደርጉ ማለት ነው አንደኛው በቴክኖሎጂና በፕሮግራሚንግ ዘርፍ በጣም ተፈላጊ የሆኑ በነዚህ አራቱ ኦንላይን አፕሊኬሽኖች አራቱ በጣም ተፈላጊ የሆኑ በቴክኖሎጂና ፕሮግራሚንግ ዘርፍ ዌብ ዴቨሎፕመንት፣ ሞባይል አፕሊኬሽን ዴቨሎፕመንት፣ ኤአይ ኤን መሽን ለርኒንግ፣ ዳታ ሳይንስና አናሊቲክስ፣ ሳይበር ሴኩሪቲ፣ ብሎክቼን ዴቨሎፕመንት ይ ዲሰንትራላይዝ አፕሊኬሽንስ የሚባሉት ማለት ነው። ስለዚህ እነዚህ ላይ ፎከስ ማድረግ ማለት ነው። ማንም ሰው ሃምሳ ዓመት ዕድሜ ይኖረ 10 ዓመት ዕድሜ ይኖረ እንዳልኳችሁ ኢኮኖሚስት ይሁን አካውንታንት ይሁን ማኔጀር ይሁን ጠበቃ ይሁን 30 ዓመት ልምድ ይኖራችሁ፣ እነዚህ ነገሮች መልመድ እነዚህ ነገሮች መማር ያስፈልጋል ማለት። እነዚህ ነገሮች መማር ለምንድን ነው የሚያስፈልገው? አንደኛ ጊዜያዊ ናቸው። ሁለተኛ ስራዎቻችን፣ ሌላ ጊዜ አወራቸዋለሁ፣ በኤአይ ሊወሰድብን የሚችሉ ስራዎች ካሉ አርቲፊሻል ኢንቴሊጀንስ ስራችንን ሊነጥቀን የሚችል መሆኑን ከተሰማን ሽፍት ማድረግ አለብን ማለት ወደዚህ ሙያችንን መቀየር ማለት መቻ ማየት አይደለም። ኦኬ፣ ሐኪም ሆኖ የተለያዩ ዳታ ሳይንስ መማር አለበት። ሐኪም ሐኪም ዶክተር ዳታ ሳይንስ መማር አለበት። ምክንያቱም ዶክተሩ የ30 ዓመትም ልምድ ቢኖረው አርቲፊሻል ኢንቴሊጀንስ በተለይ ኤጂአይ ሲመጣ ዶክተሩ ስራውን ይቀመዋል። ሊትራሊ ስራውን ይቀመዋል። ኤጂአይ ፓወር የሆነ አንድ ሶሉሽን የአንድ ሐኪም 30 ዓመት ልምድ ያለው ሐኪም ስራውን ይቀመዋል፣ ይወስድበታል። ይሄ አርቲፊሻል ኢንቴለጀንስ ማለት እንዳይወስድበት ዳታ ሳይንስ መማር አለበት ሀኪሙ ዳታ ሳይንስ ሲማር ሀኪሙ ዲያግኖስ ማድረግ ብቻ ሳይሆን ዳታንም ማኒፕሌት ማድረግ ይችላል። በክሪኤቲቭ ኤን ዲዛይን ላይ በካታጎሪ ላይ ግራፊክ ዲዛይንን፣ ዩዘር ኢንተርፌስን፣ ዩዘር ኤክስፒሪየንስ ዲዛይንን መስራት ይችላል። ኢሉስትሬሽን እና ዲጂታል አርት ወዘተ መስራት ይቻላል። በራይቲንግ ኤን ኮንተንት ክሪኤሽን ዘርፍ ኮፒራይቲንግ፣ ኮንተንት ራይቲንግ፣ ቴክኒካል ራይቲንግ የሚባል ማኑዋሎችን ጋይዶችን ዶክመንቶችን መስራት የሶፍትዌሮችና የፕሮዳክቶች ማለት ነው። ጎስት ራይቲንግ የሚባል አለ። በማርኬቲንግ ና በቢዝነስ ዲጂታል ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ የሚባለው በእነዚህ ላይ ኤስ ኢ ኦ ኤክስፐርቲዝ የሚባል አለ። ኢኮመርስ ማኔጅመንት የሚባል አለ ወዘተ በቨርቹዋል አሲስታንስን አድሚኒስትሬሽን ዘርፍ አድሚኒስትሬቲቭ የሆኑ ሰፖርቶች፣ ዳታ ኢንትሪ፣ ኢሜይል ማኔጅመንት እንደዚህ ስኬጁሊንግ የመሳሰሉ ስራዎች አሉ። ከስተመር ሰፖርት ላይ ስራዎች አሉ። ቻቶችን ማኔጅ ማድረግ ፕሮጀክት ማኔጅመንት ላይ ስራዎች አሉ። በላንጉጅ ና ትራንስሌሽን ላይ የተለያዩ የትራንስሌሽን ስራዎች አሉ። ሎካላይዜሽን ትራንስሌሽኖች አሉ። ላንጉጅ ቱቶሪንግ ስራዎች አሉ። በጣም ረጅም ዓመት ያስተማራችሁ ሰዎች በጣም ብዙ ስራ አለ እዚህ አካባቢ። ፋይናንስ ና ሌጋል ላይም እንደዚሁ ተመሳሳይ ስራዎች አሉ። ኦንላይን ስራን በተመለከተ ትልቁ ፕሮብሌም ትልቁ ችግር ኮንሲስተንሲ ነው። የእኛ ችግር የእኛ ስል እኔንም ጨምሮ ማለት ነው። ችግር ኮንሲስተንሲ ነው። ኮንሲስተንሲ ማለት ሶሻል ሚዲያ ላይ የሚሰራ ስራ ኮንሲስተንሲ ይፈልጋል። ዛሬ ሰርታችሁ በነጋቶ ገንዘብ ማግኘት አይቻልም፣ አይቻልም ሊትራሊ ሊሆን አይችልም። አንዴ ግን ገንዘብ ማግኘት ከጀመራችሁ የመጀመሪያውን ደረጃ እንደምንም ጨክናችሁ ወጥራችሁ ይዛችሁ ከሰራችሁ፣ ከዛ በኋላ ግን ገንዘብ ይገኛል። አንዴ ገንዘብ ካገኛችሁ ነው ዩቲዩብ ላይ ወዘተ አይታችኋል። ልጆች በጣም ቆንጆ ስቱዲዮ ሰርተው ልጆች ሰላሳ እንኳን በአግባቡ ያልሞላቸው ንብረት ያፈሩ ቤት የሰሩ ወዘተ ልጆች አሉ። ሰማሁ የገባቸው ናቸው። ዩቲዩብ ላይ ግን ሁሉም ስለ ኦንላይን ስራ ስላወራ ያውቃል ማለት አይደለም፣ ሰራም ማለት አይደለም። ግን ከአስሩ አንዱ በደንብ የገባው በደንብ የተጠቀመ በደንብ ገንዘብ የሚያገኝም ኦኬ። ስለዚህ እዛ አስር ውስጥ ለመግባት ከዛ አንድ ውስጥ ለመግባት በደንብ ታትሮ መስራት ይፈልጋል። እነዛን ኦንላይን አጭበርባሪዎችን ራሳችሁን ጠብቁ። ከነዛ ሰዎች ከኪሳችሁ ገንዘብ ይወስድባችኋል። ጥንቃቄ ማድረግ አለባችሁ። ተመልሰን እንገናኛለን። የተከበራችሁ ተመልካቾቻችን በሚቀጥለው ሳምንት ስለ ኤጅ ኦፍ ዲስክሎዥር ወይም ደግሞ ስለ ዩኤፍኦ ያገኘሁትን መረጃ አካፍላችኋለሁ። የዛሬ ፕሮግራም በዚሁ ተጠናቀቀ። በሚቀጥለው ሳምንት እንገናኝ። እስከዛው ድረስ መልካም ሳምንት